ስምአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ክርስቶስ ተንሥአ እሙታን በዐቢይ ኃይሎ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚ ዜሰ ኮነ ፍሳው ሰላም። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች የመብራን የወላዲታ አምላክ የቅድስት ድንግል ማርያም ወዳጆች በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ኦርቶዶክሳውያን ወገኖቻችን በሙሉ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ በመጨረሻው ዕለት ያሳለፋቸውን ውሳኔዎች እንደተለመደው ከዚህ በመቀጠል አቀርባለሁ። የቅዱስ ሲኖዶስ ምልዓተ ጉባኤ በተለያዩ እርሰ ጉዳዮች ተወያይቶ ብዙ ውሳኔዎችን አሳልፏል። ከነዛ ውስጥ የአዲስ አበባን ሀገር ስብከት በተመለከተ ነው። የአዲስ አበባን ሀገር ስብከት የአስተዳደር ችግርን በተመለከተ በብፁዓን አባቶቻችን የሚመራው አጣሪ ኮሚቴ በመረጃና በማስረጃ የተደገፈ ሪፖርትን ለምልዓተ ጉባኤው አቅርቧል። ምልዓተ ጉባኤውም የቀረበውን ጥልቅና ሰፊ በመረጃ የተደገፈ ሪፖርትን ከሰማ በኋላ በጉዳዩ ላይ በስፋት ውይይት በማድረግ በሀገረ ስብከቱ የተከሰተውን ዘርፈ ብዙ ችግር ለመቅረፍና የሀገረ ስብከቱን ክብር የቤተ ክርስቲያንን ልዕልና ለመመለስ ይቻል ዘንድ ጠቃሚ የሆኑ ውሳኔዎችን በዚህ በሀገር ስብከቱ ላይ ያስተላልፏል። አንደኛ በአዲስ አበባ አገር ስብከት በአጣሪ ኮሚቴው በቀረበው ጥናት መሰረት የስራ አፈጻጸም ጉድለት ያለባቸው የስራ አፈጻጸም ጉድለት ያለባቸው የስራ አላፊዎች ከተጠያቂነት ጋር በጠቅላይ ቤተ ክህነት በኩል ከኃላፊነታቸው እንዲነሱ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ሌላው የማጣራት ስራው እስከ ክፍለ ከተማና አጥቢያ ድረስ የተከናወነ ስለሆነ ከክፍለ ከተማ ጀምሮ በአጥቢያ ቤተ ክርስቲያናት የተፈጸሙ ግድፈቶችን በተመለከተ በሀገረ ስብከቱ አስተዳደር ጉባኤ ሪፖርቱ እየተመረመረ አስፈላጊው አስተዳደራዊ ውሳኔ እንዲሰጥ እንዲደረግ ወደፊት የሚመደቡ የስራ ኃላፊዎች በሚመለከት ከአሁን በፊት በአገረ ስብከቱ በኃላፊነት ተመድበው ከሰሩት መካከል የአፈጻጸም ጉድለት የተገኘባቸው እንዳይመደቡ ሆኖ በትምህርት ዝግጅታቸውና በስራ አፈጻጸም ብቃታቸው የተመሰገኑት ከስራ አስኪያጅ ጀምሮ የየክፍል ስራ ኃላፊዎች በሀገረ ስብከቱ መተዳደሪያ ደንብ መሰረት በጠቅላይ ቤተ ክህነትና በሀገረ ስብከቱ ሊቃነ ጳጳሳት አማካኝነት እንዲመደቡ እንዲደረግ ከሀገረ ስብከቱ ጽሕፈት ቤት ጀምሮ እስከ አጥቢያ ቤተ ክርስቲያን ድረስ ያለውን ችግር ደግሞ በዘላቂነት ሊፈታ የሚችል የአሰራር ሲስተም ለመዘርጋት በቅዱስ ሲኖዶስ ምልዓተ ጉባኤ ጸድቆ ስራ ላይ የዋለው መተዳደሪያ ደንብ ያለበት የሕግ ክፍተት ተጠንቶ እንዲቀርብ ይደረግ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠል በዛሬ ሁለት ውሳኔ ያገኘው የብፁዓን አባቶች አስተምሮን በተመለከተ ነው። በዚህ አስተምሮን በተመለከተ በቋሚ ሲኖዶስ ውሳኔ መሰረት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን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 አስተያየትና የውሳኔ ሀሳብም ለጉባኤው ካሰማ በኋላ ሶስቱን ብፁዓን ሊቃነ ጳጳሳት በጉዳዩ ላይ ሀሳብ ሰጥተዋል። የእነሱን ካዳመጠ በኋላ የቅዱስ ሲኖዶስ ምልዓተ ጉባኤ የሚከተለውን ውሳኔ አሳልፏል። ሶስቱም ብፁዓን አባቶች ብፁዕ አቡነ ፊልጶስ ሊቀ ጳጳስ፣ ብፁዕ አቡነ በርናባስ ሊቀ ጳጳስ፣ ብፁዕ አቡነ ገብርኤል ጳጳስ ጥፋታቸውን አምነው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 የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመቀጠልም የቅዱስ ሲኖዶስ በዚህ ዕለት ውሳኔ የሰጠበት ሌላው የተለየ አጀንዳ ነው ያለው። ይኸውም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አማካኝነት በኤጲስቆጶስነት ተሾመውና በየሀገር ስብከቱ ተመድበው ለረጅም ዘመናት ደከመኝ ሰለቸኝ ሳይሉ የቅድስት ቤተ ክርስቲያንን መዋቅርና ትውፊት ጠብቀው የሚያስፈልገውን መስዋዕትነት ሁሉ ከፍለው ለቤተ ክርስቲያን ልዕልና ለሐዋርያዊ ተልእኮ መስፋፋትና ለእናት ቤተ ክርስቲያን ተቋማዊ እድገት የዕድሜ ልክ አገልግሎት የሰጡ ብፁዓን ሊቃነ ጳጳሳት ብፁ አቡነ ታዴዎስ የካሪቢያንና የላቲን አሜሪካ ሊቀ ጳጳስ፣ ብፁ አቡነ ቄርሎስ የሰሜን ወሎ ሀገረ ስብከት ሊቀ ጳጳስ፣ ብፁ አቡነ ዮናስ የአፋር ሀገረ ስብከት ሊቀ ጳጳስ የነበሩ፣ ብፁ አቡነ ስሞን የመንበረ ፓትሪያዊ ቅድስተ ቅዱሳን ድንግል ማርያም ገዳም የበላይ ኃላፊ ሊቀ ጳጳስ፣ ሌሎችም አረጋውያን ብፁዓን አባቶች ሊቃነ ጳጳሳት በምልዓተ ጉባኤው እውቅና እንዲሰጣቸው ሆኖ የሚሰጠው እውቅና የሚታይና የሚታወስ እንዲሆን አፈጻጸሙም ደግሞ በቅዱስ ሲኖዶስ ጽህፈት ቤትና በጠቅላይ ቤተ ክህነት በኩል ሳይዘገይ እንዲፈጸም በማለት ይህንን ድንቅና ታሪካዊ ሴና የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በመጨረሻም የቅዱስ ሲኖዶስ ምልዓተ ጉባኤ ከጽፈት ቤቱ ከቅዱስ ሲኖዶስ ጽሕፈት ቤት ማለት ነው። በቀረበው ድልደላና ከቅዱስ ሲኖዶስ በተሰጠው ማስተካከያ መሰረት ከግንቦት ወር 2017 እስከ ሐምሌ 30 ቀን 2017 ዓ ም ላለው የስራ ጊዜ የቋሚ ሲኖዶስ አባላት ሆነው እንዲያገለግሉ አንደኛ ብፁዕ አቡነ ሕዝቅኤል የሰዋሰወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የበላይ ኃላፊና የከፋ ቤንች ማጂ አህጉረ ስብከት ሊቀ ጳጳስ፣ ሁለት ብፁዕ አቡነ ማቴዎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሀን ድርጅት የበላይ ኃላፊና የምስራቅ አፍሪካ አህጉረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ መልከ ጼዴቅ የጉራጌ አገር ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርቶሎሚዎስ የድሬዳዋ አገር ስብከት ጳጳስ እንዲሆኑ ከነሐሴ አንድ ቀን ሁለት ሺህ አስራ ሰባት እስከ ጥቅምት ሰላሳ ቀን ሁለት ሺህ አስራ ስምንት ዓመተ ምሕረት ድረስ ላለው የስራ ጊዜ ደግሞ ብፁዕ አቡነ ያሬድ የሰበካ ጉባኤ ማደራጃ መምሪያና የአርሲ አገር ስብከት ሊቀ ጳጳስ፣ ብፁዕ አቡነ በርናባስ የዋግመራ አገር ስብከት ሊቀ ጳጳስ፣ ብፁዕ አቡነ ሕርያቆስ የጣልያንና አካባቢ አገር ስብከት ሊቀ ጳጳስ ብፁዕ አቡነ ኤጲፋኒዎስ የምስራቅ ጉራጌ አገረ ስብከት ጳጳስ የቋሚ ሲኖዶስ አባላት ሆነው እንዲሰሩ የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በምሕረቱና በይቅርታው ብዛት የአባቶቻችን አምላክ ጉባኤያችንን በሰላም አስጀምሮ ለቤተ ክርስቲያናችን ለሀገር የሚበጀውን ጠቃሚ ውሳኔ እንድናሳልፍ ረድቶ ጉባኤያችንን በሰላም ስላስፈጸመን ክብር ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር።